ላም ጤና ይስጥልኝ ውድ እህት ወንድሞቼ እንዴት ናችሁ ዛሬ በድጋሚ መጥቻ ለሁ ወደ ዋናው ከመግባቴ በፊት ትንሽ ለዘሌና ለልኡል ሙዚቃ የሰራሁት አለና ከይቅርታ ጋር እስኪ አዳምጡልኝን ሙዚቃ እና አስተያየታችሁን እንጠብቃለሁ በቪዲዮ መጨረሻና እዚህ ትንሽ ደግሞ በመጀመሪያ ላይ ያስገባለሁ ሙሉን ለማዳመጥ ከፈለጋችሁ ግን ከቪዲዮ መጨረሻ ላይ ታገኙታላችሁ ይሄ ለነሱ ያለኝን ስሜቴን የገለ ያስቀመጥኩበት ነው። እስቲ ከናንተ ደግሞ አስተያየቴ እንጠብቃለሁ።

ለአቶ ወንድሞች ዛሬ ስመጣ በጣም በደስታ በደስታ በደስታ ነው ልኡል የንስር ዐይንን በለቀቀው እንትን ላይ ሰላም ነኝ ሁላችን ሰላም ነን ስላለ፣ ከሚገባው በላይ ከሚገባው በላይ በጣም ደስ ብሎኛል። በቃ ዛሬ ጁማአን በደስታ ነው ሂጄ ሰላቴን የምሰግደው ማለት ነው ወንድሞቼ፣ ሁላችንም ሁላችንም ጭንቀት ላይ ነበርን። ጭንቀታችን የቀለለ ይመስለኛል። ምን እንደሆነ በዛ ጥይት ማን እንደተመታ ባናቅም ኢንሻ አላህ ራሱን ራሱን ጎርቶ ነው የሚሆነው። ኢንሻ አላህ ማንም ሰው ከእነሱ ጋር ምንም ነገር ቢኖር እንሰማው ነበር። በማለት እንግዲህ ደስታችን ስራ እናከብረዋለን ማለት ነው። እህት ወንድሞች፣ ይሁንና አሁንም ቢሆን ከበፊትም እንደምለው ዘሌም ሆነ ልኡል አሁን አላ አትርፏቸዋል። አላህ አትርፏቸዋል። ግን ያደረጉት እኔ ስህተት ነው ብዬ ነው ማስበው። እሱ ወንጀለኛ ነው። የሰው ነፍስ ከዶሮ ነፍስ እኩል እንኳን የማያይ ሰው ነው። ስንቱ ወንጀሉን የሰራ በስንት ሰው ደም እጁ የታጠበና የተነከረ ነው። ወንጀለኛ ትልቅ ወንጀለኛን ሰው ድፍር ብለው ዘሌና ልኡል ሲገቡ ልነግራቸው አልችልም። በቀኔ ከተቀመጥኩበት ነው የተነሳሁት። በጣም በጣም በጣም በጣም ከባድ ጊዜ ነበር። ሁላችሁም ደግሞ በአስተያየታችሁ እንዳነበብኩት ለእኔም በላካችሁት በእነሱ ሚዲያም ላይ በለቀቃችሁት ሁላችንም ያስደነገጠን ሁኔታ ማለት ምንድን ነው እነሱ ዘለው መግባታቸው ነው። እና ይሄ ነገር ትክክል ነው ብዬ አላስብም። እህት ወንድሞች፣ ይቅርታ አድርጉልኝ ለመመሰላችሁ። ወንጀለኛ ወንጀለኛ ነው። ምንም በቃ ወንጀሉ ሲገባ ነፍሱን አሳልፎ ነው የሚሰጠው። እና እነዚህ ወንድሞቻችን እኛ እንፈልጋቸዋለን፣ ቤተሰቦቻቸው ይፈልጋቸዋል፣ ከዛ ውጭ ደግሞ አገር ይፈልጋቸዋል። የስንቱን ደም ያበሱ ናቸው፣ የስንቱን እንባ የጠረጉ ናቸው እና በእንደዚህ ደረጃ ከወንጀለኛ ጋር መጋፈጥ እኔ ትክክል ነው ብዬ አላምንም። እኔ በእውነት ነው የምላቸው አሁንም ለእነሱ የምላቸው ይሄን ነው፣ ለእናንተ የምላቸው ይህን ነው። ትክክል አይደለም። ወንጀለኛ ወንጀለኛ ነው። ምንድን ነው የሚደረገው? አንድ ወንጀለኛ አንድ ቦታ ሆኖ ከተገኘ ሁላችሁም እንደምታውቁት ያ ቦታው ይከበባል። መውጫ የለውም። መውጫ ከሌለው ደግሞ ምን ይሆናል? ፖሊስ መጥቶ እጅ እንዲሰጥ ይጠይቀዋል። ፖሊስ መሳሪያ በመሳሪያ ነው እንግዲህ እነዚህ ልጆች በባዶ እጅ በባዶ እጅ ነን ይሉታል። እሱ ጉዳዩ ነው። እንደውም ቀለለው፣ ሁለቱንም ያጠፋቸዋል። እኔ አንድ እንኳንም አንድ ሆነ እላለሁ፣ ብቻ ይቅር ይበላኝ እንደ አንድላታቸውን ልናጣ ነው የሚለው ነው እንትን አንድ ጥይት ስለሆነ እንደ ሁሉንስ ቢጨርሳቸው ተመልከቱ። ሰውዬ እኮ የመጨረሻ የመጨረሻ እንትኑን እያደረገ ነበር። እነሱም ያውቁታል። መድኃኒት ሲልክባቸው ይሄን ሁሉ ሲያደርጉ ከጎን ያሉት ሁሉ እንደተጠረጉ ያውቃል። ስለዚህ ይሄን ሁሉ ወንጀሌን ላጥፋቸው ብሎ ቢያጠፋቸው ሰይት ወንድሞች አሁን እኔ ሰላም ነን ስላሉ ከሚገባው ብሎ ሽኩር ለላ በጣም ደስ ብሎኛል። በጣም ከሚገባው በላይ ልነግራቸዋል። ግን ድንጋጤውና ስጋቴ ውስጥ እንደቀረን በቃ አሁንም ሳስበው ያንን ነገር የጥይቱን የነሱ አገባባቸው ያ ድምጽ የዘሌ ነው የልዑል ነው። በቃ ጭንቅላቴ ውስጥ በቃ እንቅልፍ አልተኛው፣ ምግብ መብላት አልች ሁሉ አልቻልኩም። እህቶ ወንድሞች እና ይሄ ለምን ይሆናል ለምን ይሆናል? እህቶ ወንድሞች ለምን እራሳቸውን በዚህ ደረጃ ላይ ለጉዳት ይሰጣሉ? እኔ አውቃለሁ እነሱ ደፋር ናቸው፣ ምንም ነገር አይፈሩም፣ ግን በእንደዚህ ደረጃ መሆን የለበት፣ ምህት ወንድሞች በእውነት ነው የምላችሁ። እያንዳንዳችን ገብተን በእርግጥ ሁሌ የምንለው ነው ሁሌ የምንላችኋለን፣ ራሳችሁን አጋፍጣችሁ አትስጡ እንላለን። ግን እኔ አላቅም፣ እንደው ፈጣሪ ይጠብቃቸው። በእርግጥ ሞትና ሕይወት በፈጣሪ እጅ ነው፣ ግን ሳይሞቱ ራሱ አካል ጉዳተኛ መሆን ደግሞ አለ እና በቃ እኔ የምለው ምንድን ነው አሁን አለ አትርፎልናል ፈጣሪ፣ ጸሎቱ፣ የህዝቡን ጸሎቱ በቃ አትርፏቸዋል ግን የነበረው ትልቅ ስህተት ተፈጽሟል። በፈጣሪ ድጋፍ ተርፈዋል። ከአሁን በኋላ ግን እነሱ ማድረግ ያለባቸው እንደውክ ብዙ ወንጀለኞች አሉ ብዬ ስለማሰብ ኢትዮጵያ ላይ እየሰማነው እያየነው ነውና በተለያየ ቪዲዮ ላይ የሚቀርቡት መሆን ያለባቸው እያንዳንዱ ጋዜጠኞቻችን፣ ዩቱበሮች መሆን ያለባቸው እነሱን በእንደዚህ አይነት ሁኔታ ላይ አሳልፎ መስጠት የለባቸው። እነሱ ካጣሩ በኋላ የፖሊስ ስራ ነው። ፖሊስ እኮ ቴክኒኩንም ያውቀዋል፣ የተማረው ነው። እንዴት ነው እንደዚህ ሲሆን ችግር ሲፈጥርባችሁ እንዴት አድርገው እንደሚያውቀሉ ያውቆታል። እሱን እኮ በማይክራፎንም ሆነ በምን ሆኖ እጅ እንዲሰጥ ምንም ዋጋ እንደሌለው አድርገው ወይ ተደራድረው ራሱን እጁን እንዲሰጥ ያደርጋሉ። ማንኛውም ወንጀለኛ እንደዛ ነው የሚደረገው። እኔ ባለሁበትም ቦታ እንደዛ ነው፣ ወንጀለኛ ሲኖር ይከበባል። በዘዴ የሚገቡበት ነገር ሌላ ነገር ካለው ይገባሉ፣ ያፋጥጡታል እንጂ ጥይት ይዞ እንደው ዞር በሎ አበላሻችኋለሁ እያሉ ዘሎ መግባት እኔ እኔ ትክክል ነው ብዬ አልለምት። ወንድሞች አሁን ልንገራችሁ ለማንኛውም ግን አሁንም አላትርፎልናል። እነዚህ ልጆች እንዳለው በቃሉ መሰረት ሁላችን ሰላም ነን ስላለ ሰላማቸው ይብዛለን። አሁንም ቢሆን ይህን ወንጀለኛ መቼም በዚህ በሶሻል ሚዲያ ላይ የማይባለውን ነገር ነው እንጂ፣ ሁላችንም በአስተያየት ባክስ ውስጥ እንደምንለው ለህዝብ መቀጣጫ መሆን አለበት። ህዝቡ አይቶት ይህ እዚህ ሰውዬ ብዙ ወንጀለኞች ስላሉ እንደዚህ አይነት ኃይለኛ ነው ሀገርን የተቆጣጠረ ሁለተኛ መንግስት ነው የተባለው ሰውዬ ይኸው ከነ ልዑልና ዘላለም እንዲሁም ከአግባብ ከዙሪያቸው ካሉት ፍትሕ ፈላጊዎች እጅ አያመልጡም የሚለውን ለማሳየት የህዝብ መቀጣጫ ቢሆን ደስ ይለኛል። እቶ፣ ወንድሞቼ ለማንኛውም አሁንም ደግሜ ደግሜ ላለው ዛሬ የእኛ ጁማችን እንግዲህ ሙስሊሞች ወደ ሰላት የምንሄድበት ነው፣ እና ልክ እንደኔ አሁን ደስ ብሎኝ ነው እየሄድኩት ያለሁት፣ እና ሁላችሁም ደስ ይበላችሁ። ጁማ መባረክ ለሁላችንም ደግሞ ለክርስቲያነት ወንድሞቼም ደግሞ ጸሎታችሁ ደርሷል፣ ሰምሯል። በጣም ደስ ብሎኛል። እንኳን ደሳላችሁ ለሁላችሁም፣ እንኳን ደሳላችሁ ላሉ በድጋሚ ልኡልና ዘሌን እንኳን አተረፈልን። በሌላ ቪዲዮ፣ በሌላ አስተያየት እስክመጣ ድረስ ስላዳመጣችሁን ጊዜያችሁና ሰዓታችሁን ድረስ ስለምሰጡኝ አስተያየት ስለምሰጡኝ በተለይ ደግሞ ትላንትና በጨነቀኝ ሰዓት ገብታችሁ ገብታችሁ አስተያየታችሁን ሰጣችሁ፣ ስላበረታችሁኝ፣ ጭንቀታችሁን ከኔ ኩል ስለተጋራችሁ እህት ወንድሞቼ፣ አሁንም በድጋሚ በጣም ከልቤ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ ለዛሬው